እንዲህ እየለመነሽ አንቺን አለማጣት ምነው ግን የውስጡን መረዳት አቃተሽ? የልቡን መሻት እንዲህ እየነገረሽ እባክሽ አትሄጂ ሁሉን ሁሉን አስተዊ የወደደች ልቡ በከንቱ እንዳይቀር እሱኩ ስላንቺ ዘወትር ያስባል። ሁሉም ነገር ይቅር ትተሽው አትምጪ መኖር ስለማይቀር ከሌላ ተላምዴሽ ለምን ንጹሕ ፍቅር ትተሽ ትመጫለሽ? እንዲህ የለመነሽ አትምጪ ትተሽው። እሱ ከአንቺ ሌላ መልመድ አይፈልግም። ትናንትና ዛሬም ሁሌም ምልሽ አለው። እሱ ከእሱ በላይ ስላንቺ ያስባል። ታይ አብራችሁ ኑሩ፣ እሱ ይወድሻል። ጠባያችሁ ልዩ እጅግ ሰው አክባሪ ፍቅራችሁ ያደርገው ለዘላለም ኖሪ። እውነት የቲክተከሮች ፍቅር እኮ ይለያል። እግዚአብሔርን በጣም ከልባቸው ከአንጀታቸው የሚደግፉ የሚወዱ ማለት ቲክተከሮች ናቸው። የእውነት እኔ ሳላደንቃችሁ አላልፍም። በጣም የሚገርም የሚገርም ፍቅር ነው። በነገራችን ላይ ይሄ ግጥም የተገጠመው ለሐሰን እና ለማሂ ነው። ትላንትና አንድ ዓመቱን እያከበሩለትና ነበርና ከታች ሆኜን የሚያሽቃበጥኩ ነበረ። ማለቴ ያው እንኳን ደስ አላችሁ ያው በቴክስትም ቢሆን ማለት ነው። እና ብዙ ጊዜ ቲክቶክ ላይ ገስት መሰቀል አልወድም ከታች ነበርኩኝ። እና ደስ የሚል ምሽት የሚገርም በሚገርም ሁኔታ ነበር የተከበረው። እና ደስ የሚል ምሽት ነበረ። እች ልጅ ደግሞ ማለት ነው አስታውሳቸዋት ከሆነ በቀደም ብሩኪና ሃይሜ አንድ ዓመታቸውን ሲከበር እዛ እየገጠመች ነበር እና በጣም የሚገርም ብቃት ነው ያለሽ። ደስ የምትል ልጅ ነሽ የእውነት። እኔ ሳላቀሽ እኔ ራሱ ማለት ነው በጣም አደነቅኳት። እግዚአብሔርን አላቃትም ግን በጣም የምትገርም ልጅ ናት። የምትችል ማለት ነው እና ድምጽሽ የሚያምራል። በዚህ አጋጣሚ ገጣሚ ቲክቶከር ብትሆኚ ያምርብሻል። ሌላ ደግሞ ማለት ነው እንግዲህ፣ ብሩኬ የሆነ ኢንስታግራም ላይ ሼር ያደረገው ነገር አለ። ሰላም ሰላም እንደይናችሁልኝ ውድና የተከበራችሁ የእኔ ቤተሰቦች በያላችሁበት አለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ ለዚህ ቻናል አዲስ ከሆናችሁ ፕሊስ በሰብስክራይብ ግቡ፣ በላይክ ጀምሩ ቪዲዮውን እኔም የእናንተ እህት ነኝ። አበረታቱኝ፣ ሼር አርጉኝ፣ ላይክ አርጉኝ ፕሊስ። እና ዛሬ እንግዲህ ብሩኬ የሆነ ነገር ሼር አድርጓል ኢንስታግራሙ ላይ። እና ማለት እኛም ማናውቀው እነሱ የሚጠቀሙት እንትን እንዳለን የተረዳውት ማለት የሆነ አፕሊኬሽን ሌላ ልክ እንደ ቲክቶክ የሚጠቀሙበት እና ይሄ ነገር የት እንደሆነ አላቅም። ቲክቶክ ላይ አይመስልም እንትኑ ማለት ፕላትፎርሙ የቲክቶክ አይመስልም እና ምን እንደሆነ ሊገባኝ አልቻለም። እስኪ ውዶቼ ማሮቼ፣ እስኪ እናንተ የምታውቁት ካለ ኮሜንት ላይ ዱቅ አድርጉልኝ እንደው ሰወዳችሁ እና በነገራችን ላይ አሁን ላይ በጣም የተለያዩ ፕላትፎርሞች እየመጡ ነው። ምን ምን እንደሆነ አላቅም። ከነሱ መካከል አንዱ ለምሳሌ ፖፖላይቭ አለ፣ ሌሎችም ሌሎችም አሉ። እኔ ብዙም አላቃቸው ማለት ነው። እና ግን ፖፖላይቭ ላይ አይደለም፣ ምክንያቱም ወንዶች ብዙ አይቀበልም እና ፖፖላይቭ ላይ አይደለም። ግን የት እንደሆነ ባላቅም በቃ ተሰባስበዋል። እነ ጁሴ ሀያ ሰባት ፌመስ ፌመስ ዩቱበሩ እንዳለ ተሰባስበው ስክሪንሺት አድርጎ ኢንስታግራሙ ላይ ለቆታልና፣ የምታውቆ ካላችሁ የት ነው እንግዲህ፣ ሰብስክራይብ የሚደረግም ከሆነ ላይክ የሚደረግም ከሆነ እየገባን ላይክ እንድናረጋቸው፣ ሌላ ፕላትፎርም ከፍተው ከሆነ እነብሩኬ እንድትነግሩኝ ስል በጥሞና ጠይቃለሁ፣ የኔ ውድ ፋሚሊዎች እንዲሁም የጨረቀ ፋሚሊዎች እና እንግዲህ ሀይሚና ብሩኬ ትላንትና ብቅ ብለው እንግዲህ ጠፍተዋል። ያው በዛው በጭቅጭቁ በንትርኩ ነው የተለያዩት። እንግዲህ ሌላ የተለየ ነገር አልተፈጠረም። እንግዲህ እኛ ዝም ብለን ከማየት ውጭ ምንም ማድረግ የምንችለው የለም። ሀይሚም ይህንን ያደረገችበት የራሷ የሆነ ምክንያት አላት፣ የራሷ የሆነ አላማ አላት። የብሩኬም ደግሞ እንደዚህ ሲያዝን ሲከፋ ማየት በጣም ከባድ ነው፣ እውነት ለመናገር በተለይ ትላንትና ይህ በጣም ነው የከፋኝ። እግዚአብሔር እነሱ እንደዛ ሲሆን እንዲ አለማየት ይሻላል። አንዳንድ ጊዜ እንደዚ አይነት ነገር ላይ ሲሆኑ አለማየት ይሻላል። ግን በጣም ከባድ ነው እና እግዚአብሔር ይግባበት፣ እግዚአብሔር እያስተካክለው። ሌላ ምንም እኛ መጨነቁም ምንም መፍትሄ ስለሌለው ፈጣሪ ግባበት። እንግዲህ ያው ብሩኬም ጠንካራ መሆን ይጠበቅብሃል። እንደዚህ ባንዴ ሽንፋትበል። ሀይሚዬን ልታቃት ይገባል በደንብ አድርጋ። አንዳንዴ በህይወታችን በነገራችን ላይ ብዙ ችግሮች ድንገት ሳናስበው ይከሰታሉ። አጠገባችን ያለ ሰው ሌላ ሆኖም ማናቀው ሰው ሆኖ እናገኘዋለን። ብዙዎቻችን ህይወት የሚከሰት ነው። በቃ በአሁን ሰዓት ላይ አቀዋለሁ ብላችሁ ሙሉ ለሙሉ የምትተማመኑበት ሰው እንደሌለ ነው እዚህ ጋ የሚያሳየው እና እንደዚህ አይነት ደግሞ በህይወታችን በየትኛውም ጊዜና ሰዓት ሊያጋጥመን ስለሚችል ሁላችንም ከዚህ ቪዲዮ ብዙ ነገር ልንወስድና ልንማር ይገባናል። እና አሁንም ደግሜ ደጋግሜ ለነግራችሁ የምፈልገው ነገር ቢኖር ካይም ይሄንን የምታደርግ ሴት አይደለችም። አትስደቧት፣ እግዚአብሔርን ትላንትና እንኳን አይደለም ለመዘቅዘቅ ለማየት የሚያሳሳ ነገር ነው። ተዘቅዝቅ ፎቶ ነው ተዘቅዝቆ ያየሁት። እውነት በጣም ነው ያመመኝ። በጣም ለምን በዚህ ልክ ነው ያልኩት? በቃ ለምን ምን አረጉ። ብቻ ግን በጣም ያሳዝናል። ሰውን ዝቅ ለማረግ፣ ሰውን ለማሳነስ ሰው ምክንያትና ሰበብ እንደሆነ የምትፈልጉት ነው ያየሁት። ትናንትና እንደዛ የሚያምሩ ሁለት ልጆች ዘቅዝቃችሁ ሳያችሁ ማለት ነው እንግዲህ ያ ልጅ ለምን ተዘቀዘቀ ብለው ነው መሰለኝ ሁለት ሁለቱም ሀሚና ብሩኬ ያው የጎንደሩን ልብስ ዓመታቸውን ሲያከብሩ የለበሱትን ልብስ ለብሰው የተነሱትን ፎቶ በጣም የሚያምር እግዚአብሔርን እንኳን አይደለም ለመዘቅዘቅ ለማየት በጣም ነው የሚያሳሱት ፎቶ ማለት ነው እና እሱን ዘቅዝቀውት አይቼ፣ እስማ ግን በቃ የእውነት ለምን እንደሆነ አላውቅም። የሰው ልጅ በዚህ ልክ ለምን እንደከፋል ጥፋት ቢያጠፉ እንኳን ጥፋታቸውን ይሄ ይሄ ጥፋት ነው፣ ይሄ ይሄ ልክ አይደለም። ሰውን እስካልነኩ ድረስ የሌላ ሰው ህይወት እስካልበጠበጡ ድረስ የሰው የሌላ ሰው ህይወት እስካልነኩ ድረስ እርስ በርሳቸው ምንስ ቢደራረጉ ምን አገባን እኛ? እንደ ጥፋት ይሄ ይሄ ልክ አይደለም ጥፋት ነው ብለን እንናገራለን። ነገር ግን ደግሞ ነግረናቸው ካልሰሙ የእነሱ ችግር እንጂ የኛ ችግር አይሆንም። ስለዚህ የሆነ ኮሽ በተፈጠረ ቁጥር እየወሰዳችሁ ፎቶ መዘቅዘቅ፣ የምር በጣም ያሳፍራልም ያሳዝናልም።